በአዲስ አበባ በቤት ሰራተኝነት ስታገለግል የነበረች ሴት አሰሪዎቿ ጊዜ በማመስገን የሰርጓን ሙሉ ወጪ በመሸፈን ዳሯት። በዚህ ሳምንት በሸጎሌ አካባቢ የነበረ አንድ ሰርግ የብዙዎችን ቀልብ ስቧል። ሙሽሪት ለሰባት ዓመት ያገለገለቻቸው አሰሪዎቿ ያገለገለቻቸው አሰሪዎቿ ደስታሽ ማ ደስታችን ነው በማለት ድንኳን ተክሎ በዲኮር አዳራሹን አስውቦ ዲጂ አስመጥቶ ከተሟላ ምግብና መጠጥ ጋር እንግዳ ጠርቶ ድረዋታል። አስሪዎቿ ከቤት አጅቧት ወጥቶ በሰርጉም ላይ ሲጨፍሩ ታይቷል። ፊደል ፖስታ አሰሪዎቿን አግኝቶ እየጠየቀ ሲሆን፣ ሰባት አመት ከኛ ጋር የቆየ ሰው የቤተሰብ አባል ነው፣ የቤተሰባችን አባል ነው፣ የዳር ነው የሚል መልስ ሰጥተዋል። የቤት ሰራተኞቻቸውን ትርፍራፊ እንጀራ ለሚሰጡ፣ ደሞዝ ለመክፈል ለሚጨቃጨቁ፣ ሰራተኛን ለምንቁ ሰው ክብር እንዳለው የሚያሳይ ሰርግ እንደሆነም ነው። በጣም አስገራሚ ነው፣ ብቻ በጣም ለማመንም በሚከብድ ሁኔታም ነው በዚህ ደረጃ በጣም ያላቸው ፍቅርና አክብሮትን ያሳዩበት ሁኔታም ነው የተስተዋለው። የበርካቶችን ቀልብ የሳበ ሰርግ ፕሮግራሙን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ሚኪነኝ ከሚኪታ ቦርንፎ መልካም የቲዳር ዘመን ይሆንላችሁ። ሰላም ቆዩልኝ።